ሰላም ሰላም፣ እንትና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው። ነባሪ ሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው እዱትዬ። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ ሆኖ ተወዳጅ ድራማ አዴ ድራማ አዴ ሰራተኛው አደይ የሚል ድራማ ይዤላችሁ መጥቻለሁ ማለት ነው ውዶትዬ ይሄ እና ባለፈው ያቋረጥ ነው በክፍል ሃምሳ ዘጠኝ ያቋርጥ ነው ነበር አሁን ደግሞ በክፍል ስልሳ ይዤላችሁ መጥቻለሁ ባለፈው ለአደይ አባቷ መጥተው አባቷ አልመጡ እንደሆነ ያለችበት ቦታ እንዳወቁ እሷ ደግሞ ወደ ንዕላ ቤት ህዳ እንደተደበቀች ነው ያቋረጥ ነው ማለት ነው ዱትዬ። ዛሬም ደግሞ እየተጨነቀ እያለ ናኦል ምናለ ለ ለልዱ ማለት ነው ለአዴ እስኪጥርልኝ አላት። እሷ ደግሞ እንዴ እንዴት ብዬ ነው የምጠራት ስት ስትለው አወራሻ ናኦል ይፈልግሻል እንድታመክረኝ ፈልጌ ነው አላት ማለት ነው። እሷ ደግሞ ልትጠራት ስትሄድ ወደ ትነሻላት ወንድሟ ለአደይ ልጠራት ነው አለችው። ከዛ ለአደይ ስትጠራት ማን ፈልጓት ነው ስትለው ናኦል ይፈልጋታል አለችው። በጣም ተናዶ ለናኦል በጣም ተቆጣው ለናኦል እና ዳይመንድ ከአሁን በኋላ አደይ አጠገብ ላይ እንዳትደርሱ አስጠነቀቃቸው ማለት ነው። ውዶት ፍቅር ደግሞ ለአደይ አደይ ክሽና ቤት እያለ ሄደ። አንቺ ለምንድነው ከዳዊት ጋር እንዳትቀርቢ ብየሻለሁ? ለምንድነው አንቺ ለምንድነው የጠገብሽው ደግሞ ስጠራሽ ለምን ዝምት ያለሽ አለቻት። አቤት ስለሽ ለምን አቤት ትይኛለሽ? ዝም ስል ደግሞ ለምን ዝምት ያለሽ? አንቺ እንዴት ነው እየሆንሽ ያለሽው አለቻት። ከዛ እሷ ደግሞ ልትመታት ስትል አንቃ ልትመታት ስትል ባሮክ መጣ። አንቺ ምን እያደረግሽ ነው አላት። እያት እንደት እንደት እየሆነች እያለችው። ያየ አላያትም እንዴ ስራዋ ኮልታለች አለችው። እሱ ደግሞ የራስሽ ጉዳይ፣ ከአሁኑ በኋላ አደይ ጠገብ ላይ እንዳትደርሺ፣ እንደዚህ ብለሽም እንዳትናገሪያት አላልኩሽም ብሎ ልመሳሰል በቃ፣ ምንድነው እንደዚህ የምትሆነው አንተ? ቤት ማስተዳደር ካልቻልክ በቃ ልናቴ ልደውልላት፣ እናቴ መጥታ ቤቱን ትረከብ፣ እኔ አልቻልኩም አለች። ለእናቴ እነግራታለሁ አለች። ለእናቴ ከነገርሻት የኔና ያንቺ አብቅቶለታል፣ እንግርሻለሁ አለው አላት፣ ማለት ነው እንደዚህ ስላት እሷም ወጣች ማለት ነው። ከዛ አዴ አመሰግናለሁ ባርክጌ አመሰግናለሁ ብላ ስታቅፈው በድንገት ዳዊት ቅናተኛ መጣ ማለት ነው። አዴ አላት። አቤት ዴ ብላ ድንግጥ አለች። ባረኩም ደሞ ባረኩም ጭምር ደነገጠ። ምን እያደረግሽ ነው አላት እንደምታስበው አይደለም ዳዊትም ባረኩም እንደምታስበው አይደለም አላት አለው ማለት ነው። ምንድነው? እንደምታስበው አይደለም ተቃቅፋችሁ እየያያችሁ አይደለም እንዴ ለምንድነው? አንቺ ለምንድነው የኔ ፍቅር የማይገባሽ ለምንድነው? እንደዚህ የምትሆኚ ወደድኩሽ፣ ያፈቀርኩሽ ስላልኩሽ እንደዚህ ትሆኛለሽ እንዴ? አላት ማለት ነው። እሷ ደግሞ አንተ አሁንም ተንከባከባት አደይ፣ ለእኔም እህቴ ናት፣ ለእኔም እህቴ ናት። ስርአት ያዝ አንተ ምንድን ነው እየሆንክ ያለው መስመር አትለፍ። ለእኔም እህቴናት እና ተንከባከባት። እኔ እሄዳለሁ የምትከባከባት ትሆን ተንከባከባት ስለው እሱ መንከባኩብ ለእኔ አትነግረኝም። አንተ እህቴናት እያልክ ወድሻለሁ እያልክ እህቴናት ትላለህ እንዴ አለው ማለት ነው። ከዛ አዴ ደግሞ ይበቃችኋል። እኔ ከአሁን በኋላ በእናንተ መካከል ምንም ግንኙነት የለኝም እኔ እኔ ሰራተኛ ነኝ፣ ሰራተኛ እስከሆንኩ ድረስ ስራ የሰራለው እንጂ በእኔ ምክንያት እንዳትጣሉ ብላ ትታቸው ወጣች ማለት ነው። እነሱ ደግሞ በጣም ተናደዱ። ተናዶ ዳውት ትቶት ወጣ ለባሮኩ። እዚህ ደግሞ ምስኪን ኪንጎ ደግሞ አዴ በጣም ናፍቃኛለች፣ እኔ ወደ አዴ በተሄዳለው ሲል፣ እንዴ ዳውት እንደት እንደት እየሆነ እያየው ለእንደት ብለህ ነው ወደ እነሱ የምትሄደው ሲለው በቃ እኔ እሄዳለሁ፣ ለእሷ ስልም እሰደታለሁ አለ። ወደት ነው የምትሰደተው አንተ? ደግሞ ተሰድቼ እኔ ባለ ሀብት ሆኜ አደይ የራሴ ያደርጋት አለው አለ። እንዴ እንደምን ያለ አፍቃሪ ነው ያላት አደይ። ለእሷ ብለ ልትሰደት አለው ዳይመንድ አዎ አለው ማለት ነው። እና እሱም አደይ በጣም በጣም እድለኛ ናት፣ እንደዚ አይነት አፍቃሪ እያላት ማለት ነው

ባረቅ ደግሞ ለምለምና እላ ጠርተዎች ስለነበረ ወደ ለምለምና እላ ህዶ ምንድነው የጠራችሁን ጉዳይ ምንድነው? ስላቸው አዎ ዝም ብላ ነው አለው እላ። እሷ ደግሞ እኔ ዝም ብዬ አይደለም፣ ግን እች ቤዛ የምትባለዋ የእናት ቤት በአራጣ ብድር ነው የተገዛው ምናምን የምትለው ዋሽታ ነው። ወንድም የታስሮብኝ የምትለው ዋሽታ ነው። ለእናንተ ብር ለመብላት ነው አለችው፣ ማለት ነው። ለምንድን ነው እንደዚህ ምት? ርግጠኛ ነሽ አላት። አዎ የርግጠኛ ነኝ። ይሄ እናንተ የምትገዙት ወይም ብር የምታግዟት ከሆነም ሄደን ሄደን እውነታውን ማረጋገጥ አለብን እውነታውን ሳናረጋግጥ ብራችሁ እንዳትበሉ አሁን የአሁን ሰው ብር ነው እያየ ያለው አለችው ማለት ነው ዶትዬ በቃ ሻ አመሰግናለሁ ታደልሃል በጣም ንቁ ስማርት ሚስት ናት ያለች አለው ምስሉም አመሰግናለሁ አለ ትታችሁ ወጣ ሄደ ስልክ ተደውለበት ሄደ ዳይመንድና ዳይመንድ ደግሞ ዳይመንድ እና ኮንጎም እየጠበቋት እያለ ለአደይ መጣች በድንገት። አደይ ነፍቀሽኛል፣ አላት እኔ በጣም ስልችት ብሎኛል፣ በቃ ተወኝ ስትለው ዳይመንድ ምን አለ፣ ንጉሥ እኮ ወደ ስደት እየሄደ ነው፣ ወደ ስደት እየወጣ ነው ስለው፣ የምርህ ነው የምር ነው ንጉሥ አለችው። አዎ አላት። አንቺ ስለምን አንቺ ስለምን እዚ ላይ ከምትሰቃይ እዛ ላይ ሄደሽ ህይወትሽን ትቀይሪ፣ አላት ማለት ነው ዳይመንድ። እንዴ የሰው ሀገር ዝም ብሎ ቀላል መሰለ እንዴ? ከባድ እኮ ነው። ስንት መከራ እኮ ነው ያለው። ቀላል በሆን ኖሮማ የሁሉ የተሰደተ የተሰደደ ህይወቱ ይለወጥ ነበር ስትለው፣ አንቺ ከዚህ እዛ ላይ ይሻልሽ አላላት። እሺ አስብለት ብላ ወደ ቤቷ ስትመጣ፣ ፍቅርና ቤዛ አስበውላት መክረውላት ነበረና በር ላይ ልትገባ ስትል በር ዘጉባት ማለት ነው። በበሬ ግንባር ላይ መተዋት እና አንቺ እን እን ምን ሁለቱ ነው ስትላት፣ አንቺ ምን ልትሰሪ ነው ባርኬ? ክላስ ላይ ክላስሽ ላይ ያስገባሽው አለቻት። እሷ ደግሞ አንቺ ልክሽ ወይ፣ ፍቅር ደግሞ አንቺ ልክሽ ወይ፣ ቀላል ኩሽን ለምንድን ነው ከደፍ ጋ የምትቀርቢው አለቻት። እናንተ ከሁን በኋላ እናንተ ካከበራችሁ ይንም አከብራችሁ እንጂ ከሁን በኋላ ምንም የሚፈራችኋል እንዳይመስላችሁ ብላ ለቤዛ በጥፊ ለፍቅር ደሞ አንቃ አስጠነቀቀቻት ማለት ነው፣ ውዶች ዬ እንደዚህ እያለች እያለ ዳዊት መጣ። እንዴ አደይ፣ ምን ሆነች ነው አደይ አላት። እሷ ደግሞ አየህ ዳዊት፣ አየህ እያደረገችኝ ያለችው ጠግባለች እኮ አየህ፣ ብት ያደረገችኝ አለች ቤዛ ፍቅርም እንደዛ በራሷ ማለት ነው። አደይ ሳትነካ አትነካም፣ ስለዚህ ያደረጋችኋት ነገር ካል ንገሩኝ ብሎ አስጠነቀቃቸው፣ ለራሳቸው ማለት ነው። እዚህ ላይ ደግሞ ልዱ እየጨፈረች ናወል ቤት። ህዳ ኤላ ቤት እየነበረ ወደ ናወል ቤት ተቀይሮ፣ አሁን ቀን በቀን ወደ ናወል ቤት እየሄደች ነው። ከህዳ እዛ ላይ እየጨፈረች ናወል ስመጣ እንዴ አንቺ የኔ ሀዘን ረስተሽ ምን አሁን አንቺ እየጨፈርሽ ያለሽው? ለዚህ እኮ ነው በአስተሳሰብ አደይ ትበልጥሻለች፣ ትበልጥሻለች ያልኩሽ አላት። እንዴት እኔ ምንድን ነው እና ዝም ብለህ ሁሉም ሀዘን አለን እንዴ? አለችው። አዎ እኔ እናትሽ ብትሞትብሽ እኔ መጥቼ ብጨፍር ደስ ይለሻል? አላት። አይ እሱማ ደስ አይልኝም ይቅርታ፣ አለችው። ችግር የለውም አላት። ማለት ነው ወንዶች ይሄ እና አደይ ደግሞ ወደ እነ ኤላቤት ሄዳ እዛ ላይ ሄዳ ምን ሆንሽ? ስትላት ከፍቅርና ከቤዛ ተጣለች ነዋ ስትላት እንዴ፣ እነሱ ምን ፈልገው ነው ካንቺ እንደዚህ እያደረጉ እያሳቃዩሽ ያለው? ቆይ ሁለታችን እናሳያችኋለን አለች። እሷ ደማ በጣም እየከፋኝ ነው፣ አሁን ደግሞ ወደ ስደት ልወጣ እያሰብኩ ነው ስትላት እንዴ እህት የተስፋ ቆረጥሽ እንዴት እንደዚህ እንዴት እንደዚህ ያለሽ? ስደት ቀላል መሰለሽ? እና ሁሉም ያልፋል አይዙሽ ብላ አጻናቻት ማለት ነው ወዶት ይ እና ሁሉም ሰምቶ ቤዛ ለበ ለአዴ እንደመታቻት ሰምቶ ጸጉሩ አይዞ እንዴት ነው ለምንድን ነው እንደዚህ ያደረግሻት ለአዴ አላት ማለት ነው ለአዴ ምስኪን ሁሉ ነው ወዳት አዴ በጸባዩዋ በስርዓት በስርዓቷ በስርዓቷ በሁሉም ነገሯ ይወዷታል ማለት ነው። ውድትዬ በክፍል ስልሳ ይህ ይመስል ነበር። በክፍል ስልሳ አንድ እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ አድርጎ ባይ ባይ።